የተባበሩት መንግስታት የኢትዮጵያ መከላከያ ሰራዊት በልዩ ልዩ የሰላም ማስከበር ተልእኮ ያለውን ከፍተኛ ብቃትና መልካም አፈጻጸም አደነቀ። የመከላከያ ሚኒስትር ኢንጂነር አይሻ መሐመድ በተባበሩት መንግስታት የምስራቅ አፍሪካ የሰብአዊ መብት ከፍተኛ ኮሚሽነር ማርሴል አክቦቮ ጋር ተወያይተዋል። ማርሴል አክቦቮ በዚህ ወቅት የተባበሩት መንግስታት በዘርፉ በሚከናወኑ ሌሎች ተግባራት ሁለንተናዊ ድጋፍ ለማድረግ ዝግጁ መሆኑን አረጋግጠዋል። በኢትዮጵያ የመጀመሪያ የሆነው ዓለም አቀፍ የጤና ኢኖቬሽን ና ጥራት ጉባኤ በመዲናዋ እየተካሄደ ነው። ጉባኤው በጤና ኢኖቬሽን፣ በታካሚ ደህንነት፣ በአገልግሎት ፍትሐዊነት ና ሁሉን አቀፍ የጤና አገልግሎት ተደራሽነት ላይ ትኩረት ያደርጋል። የጤና ሚኒስቴር እንዳለው በኢትዮጵያ ባለፉት ዓመታት በጤናው ዘርፍ ፈጠራን እንደ ችግር መፍቻ በመውሰድ ውጤት ማምጣት ተችሏል። የኢኖቬሽን ና ቴክኖሎጂ ሚኒስቴር በበኩሉ በቅርቡ ለህዝብ ተወካዮች ምክር ቤት የቀረበው የስታርትአፕ ረቂቅ አዋጅ ለዘርፉ ከፍተኛ አስተዋጽኦ እንደሚያበረክት ጠቁሟል። የዓለም ጤና ድርጅትም በኢትዮጵያ በሰው ሰራሽ አስተውሎት የተደገፉ የ ኢኖቬሽን ስራዎች አበረታች እንቅስቃሴዎች መኖራቸውን ጠቅሷል። አዲስ አበባ ከተማ ከንቲባ አዳነች አቤቤ በሰባት ቢሊዮን ብር ወጪ ግንባታው እየተጠናቀቀ የሚገኘው የኢንዱስትሪ መንደር ለአገልግሎት ለማብቃት በትኩረት እየተሰራ ነው አሉ። ከንቲባዋ የኢንዱስትሪ መንደሩን የጎበኙ ሲሆን 93 ሄክታር መሬት ላይ ያረፈው የኢንዱስትሪ መንደሩ የመጀመሪያው ምዕራፍ ከ120 በላይ ሼዶች እንዳሉ አስረድተዋል። ሼዶቹ ለብረታ ብረት ስራ፣ ለእንጨት ውጤቶች፣ ለጨርቃጨርቅ፣ ለፕላስቲክ እና ለኬሚካል ማምረቻነት የምርት ማሳያና መሸጫ አገልግሎት መስጠት የሚችሉ ናቸው።